እንደው እኔ የምወደው ሰው ያገባሁት ሰው ተጨማሪ ሴት ነበርታ ለጫርቄን መቀንድ ነው። በትዳር ውስጥ በባልና ሚስት ባላቸው ግንኙነት ሚስት በባሏ መቅናት ወይም ደሞ ሚስት ባል በሚስቱ መቅናት ተፈጥሯዊ ነው። አለመቅናቱ ነው እንደውም ድንዙዝ ሊያስብለው የሚችል ነው ያቱም ፍቅር ውስጥ ካለ ወንዶች በጣም ከአንጀታቸው ከሳቁ ስለ ሁለተኛ ሚስት ተወርቷል ማለት ነው። እና ይህችን ፕሮግራም ወንዶች በደንብ አይናቸውንም ጆሮቸውን ከፍቶ ያዳምጡታል ብዬ አስባለሁኝ። እንደው እኔ እኔ የምወደው ሰው ያገባሁት ሰው ተጨማሪ ሴት ገብታ ጨርቄን መቀንድ ነው። እኔ በቃ በቅናት የምሞት ነው የሚመስለኝ፣ በራሴ ባህሪ ሳይሆን ፈጽሞ ልቋቋመ አልችለው የኔ የሆነ ሰው ሸር ማድረግ አዎ፣ ሌላ ሰው ቢያመጣ በቃ ቅናቱን ምችኖ አይመስለኝም። ቀላል ይከብዳል። እንደ ቤቲ በብዙ የምንመነዝረው ባላችን የኛ ያለ ነው የምንወደው፣ የምናፈቅረው፣ የልጆቻችን አባት የሌላ ሰው ሸር ሲያደርገን በጣም ይከብዳል። ግን ቃሉ ነው ማለትም ጌታችን ያዘዘው ነውና እንቀበለዋለን። እስኪ የዑስታዝ መልስ እንሰጣለን። አይቀናል ወይ? በቅድሚያ ቅድም አንቺ እንደገለጽሽ እንግዲህ እኔም የነቢያቶችን መንገድ ነው የተከተልኩት። አዲስ ነገር አይደለም የማመጣው። እኔም ሆንኩ መስመር ውስጥ ያለን ሰዎች አብሮ ግን እንዲታይ የመፈለገው ነገር አለ። ብዙ ጊዜ የማይነሱ ምንድናቸው ምክንያቶቻችን፣ ማህበረሰባችን ውስጥ ስመን፣ እንደ ሀገር ስመለከተው ዛሬ በሀገራችን ቢሆን በመዓለም ደረጃ የሴቶችና የወንዶች ቁጥር ተመጣጠኝ አይደለም። በእጥፍ ነው ሬሽን ውስጥ ነው። አራት አምስት እጥፍ ከወንዱ ሴቱ ይበልጣል። ሁላችንም ቤት ውስጥ እህቶች አሉ። እኛቶቻችን እንደ ማንኛውም ሰው ተፈጥሮ የሆነ ማንነት የሚፈልጉት መተካት የሚፈልጉት ነገር አላቸው። እንደው ና አካፊ ብለን በትክክል አብዛኛው ወንድ እያገባ አይደለም። ትልቁ ችግር እራሱ አንዱን ማግባት አልቻለም ወንዱ ከዛ ውጭ ደግሞ በጣም ብዙቶቻችን ውጭ ላይ ነው ያሉት። ማን ነው ለነዛቶቻችን የህይወት አጋር ሆኖ በህይወት ውስጥ ያላቸውን ክፍተት ሊሞላላቸው የሚችለው ብሎ ማሰብ ይፈልጋል። እንደው እንደ እንትም ከእውነቱ ሞላ ብለን ስንመለከተው አንድ እሱ ነው። ሁለተኛ ግን በትዳር ህይወት ውስጥ በባልና ሚስት ባላቸው ግንኙነት ሚስት ባውላው መቅናት ወይም ደግሞ ሚስት ባል በሚስቱ መቅናት ተፈጥሮ አይ ነው አለ መቅናቱ ነው እንደውም ድንዙዝ ሊያስብለው የሚችል ምክንያቱም ፍቅር ውስጥ ካለ ድረስ ይቀናናል። ቅናት ተፈጥሮ ማለት ትክክለኛውን መስመር ሲይዝ እንዳልሽው ከመውደድ ከማፍቀር የሚመነጨው ስሜት አለ። ግን ትቆጣጠሪዋለሽ። መጥፎ የቅናት ባህሪ ሲሆን ነው አለመቀበል፣ መግፋት፣ ሌላን ነገር ማሰብ። እንደ አንድ የእምነቱ ተከታይ ሰው እኔም በትዳር ህይወት ውስጥ የምንሏቸው የእኔ ሚስቶችም ሆነ ሌላው ሙስሊም ሴትም ሆነ የትዳር ህይወት ውስጥ ያለ ሰው እምነቱ የፈቀደው ነገር አለ። ሲፈቅድ ያለ ምክንያት ስለማይፈቅድ ሸሪአው የአንተ ታሳቢ አድርገው ከኔም ከነሱም በላይ የሆነ ፈጣሪ ያዘዘው ወይም መመሪያ የሆነ ቁርአን አለ። ቁርአኑ ሲፈቅደው ፈቅዷል። ግዴታ አይደለም። ሰው ተገዶ የሚገባበት ህይወት አይደለም። መርጦ የሚፈልገውን የሚገባበት ህይወት ነው። ማሰቡ፣ መፈለጉ፣ መቅናቱ ቢኖርም ተፈጥሯዊ ነገር ሆኖ በትክክለኛው ትሪትመንት ግን ማከምና መጠበቅ ይቻላል። ያ ነው። ስሜቱ የለም ማለት የሚቻል አይደለም፣ የሚኖር ነው ማለት። ቀናት ተፈጥሯዊ ነው ብሏል ዑስታዝ። የማይቀና ሰው ድንዙዝ ነው ብሏል። መቅናታችን ኖርማል እንዳለ ሆኖ አብዛኛውን የሙስሊም ሴት በሚባል ደረጃ ይሄንን ሁለተኛ ሚስት ሶስተኛ ሚስት ቢያገባ ባሌ ብለን ብናስብ የሚከፋን የሚደብረ ምናልባትም ሌላም ሌላም ነገር የሚከሰትበት ደረጃ ሊኖር እየሆነም ያለ ስለሆነ ማለት ነው። ግን እኛ ራሳችንን ሁለተኛዋ፣ ሶስተኛዋ ሴት ቦታ አድርገን ብናስብ ኖሮ ትክክል ነው ወደሚለው ሳይድ እናደርጋለን። ግን ዝም ብሎ ማግባት ብቻ አይደለም፣ በጣም ብዙ ነገሮች አሉት በውስጡ። አብዛኛውን ጊዜ ግን ስናይ ብዙ ደክማ ብዙ ለፍታ በጣም ብዙ ነገሯን አይታ መከሯን አይታ ያፈራችው ንብረቷ፣ ቤቷ፣ ልጆቿ፣ ትዳሯ ላይ ሲደላደል ሁሉ ነገር ሲያምር መኖር ሲጀምሩ ማለትም ከባሏ ጋር ተሳስበው ይህ ብለው መኖር በሚጀምሩበት ሰዓት ሁለተኛ ሚስት ሶስተኛ ሚስት ሲመጣ የመጀመሪያ ሚስት እየለቀሰች እየከፋት እየደበራት ላይፏን እያማረረች ስትደግም ስትዝል የነበረው ሰውነቷ በማረፊዋ ኢንጆይ በማድረጊዋ እንደገና በሁለተኛ በሶስተኛ ሚስት ቅናት መቃጠሏ በጣም ይከብዳል። ይህንን ግን አመዛዝኖ ሁለቱም እንዳይጎዱ አድርጎ የማኖር ፋንታ የባልየው ነው። ስለዚህ ልቦናም ሂማ ምርዚቅ ሚስጣችሁ እና አግቡ ነው፣ ሌላ ምንም አይባልም። ምክንያቱም ስለተፈቀደ፣ ዑስታዝ እንዳለሆነ አብዛኛውን ጊዜ በሳንሳዊ መንገድ ብናየው የሴት ቁጥር በዝቶ የወንድ ቁጥር አንሶ ባለበት ሰዓት ሲና ከመስራት ሀራም ከማድረግ በስርዓት ባህላል ምዞጁ ትልቅ ነገር ነው። ምናልባትም አንዲት እህት ባለማግባቷ ምክንያት ልጅ ሳይኖራት ትዳር ሳይኖራት ብዙ ነገር እያላት ይሄ ነገር ሲቀርባት ከብዙ ነገር በላይ ደግሞ ልጅን ያህል ነገር በጣም ስሜቱ ከባድ ነው። እሱን ከምታጣ የጌታችን ቃል ያለው ለዚህ ነው። ፍትሀ የሆነ ነገር ማለት ነው። አልሐምዱሊላህ በዚህ ቪዲዮ ላይ የምትመለከቱት እድሜው አርባ ሶስት ሲሆን የናይጄሪያ ባለሀብት ነው፣ ቢሊየነር ነው። አስራ ዘጠኝ ሚስቶች ናቸው ያሉት ይህ ባለሀብት አብዛኛዎቻችን ብር ያለን ሰዎች አንዷን ሚስት ብቻ ይፋ እናደርግና ግን በጣም ብዙ ሚስቶች ይኖሩናል በድብቅ ይህን ከማድረግ ይፋ አድርጌ ማድረግ ያለብኝን ማሟላት ያለብኝን ካሟላሁ ምን ችግር አለው? ሲሉ የተናገረው መደገፊያ አይደለም። በነገራችን ላይ ግን ምሱ የራሱ የሆነ እይታ ነው ያለው ይህ ባለሀብት። ከተናገረው የወደድኩት ወይ ደግሞ እየተመቸኝ አብዛኛዎቻችን ባለሀብት ትንሽ ብር ካለን አንደኛው ሚስት ይፋ እናደርጋለን ሌላውን ከጀርባ ደብቀን ነው ላይፋችን የምንቀጥለው። ልጆችም ሳይተዋወቁ ሊጋቡ የሚችልበት ኮንዲሽን እስከዛ ድረስ ማለት ነው። በእኛ ገር ደረጃ አንዳንድ ሰዎችን ወይ ደግሞ ወደ አንዳንድ ቤት በምንገባበት ሰዓት ሚስት መሰረታዊ የሆነ ነገር ሳያሟላላት ለእሷ የሚያስፈልጋትን ለልጆቿ የሚያስፈልገውን በደንብ ሳያሟላ ነው ቺት ማድረግ ወይ ደግሞ ከሌላ ሴት ጋር መሄድ የሚያምራቸው አንዳንድ ወንዶች ማለት ነው። ስለዚህ ይህም ባለሀብት እኔ በምን ላይ ካደረግኩት ካለኝ ካሟላሁላት ሁላት እምነቴ ይፈቅዳል ብሏል፣ በአገራቸው እምነት ማለት ነው። ሚስቴን እስካልጎዷት እስካላስቀይ እንኳ ድረስ ምን ችግር አለው? እምነትም ይፈቅዳል ነው ያለው እና አስራ ዘጠኝ ሚስቶቹን አስደስቶ እያንዳንዳቸው አምስት አምስት መኝታ ቤት ያለው ጽድት ያለ ቪላ ለነሱም፣ ለልጆቻቸውም ለአጋዦቻቸውም ምቹ የሆነ ኑሮ እየኖሩ በእርግጥ ምን ያህል ልጆች እንዳለው አያውቅም፣ ብዛታቸው ማለት ነው። ተደላድለን ደስተኛ ሆነን እየኖርን ነው። ማስተዳደር እስከቻልኩ ድረስ አሁንም አገባለሁ ነው ያለው። እንዲሁ ከሶሻል ሚዲያ ላይ ያገኘሁትን ላጋራቸው ብዬ ነው። አንዳንድ ከጀርባ እየሄዱ አንዷ ሚስት ብቻ ይፋ አድርገው ከኋላ ሁለት ሦስት አራት እያገቡ ለምን የሚሉትን እነሱን ቼክ ለማድረግ ያህል ነው። ወንድሞቼ ሁለተኛ ሚስት ማግባት ስታስቡ ይህን ከባድ ሐዲት አስታውሱ። ነቢያችን ሰለላሁ አለይሂ ወሰለም እንዲህ ብለዋል። መን ካነት ንድሁም ረአታኒ ፈማለ ኢላ እሕዳሁማ ጃአ የውም አልቅያመቲ ወሽቅሁማ ይል ሁለት ሚስት ኑረውት ወደ አንዷ የተዘነበለ ሰው የቂያማ ቀን አንዱ ጎኑ አዘንብሎ በአንዱ ጎኑ ብቻ ይመጣላሉ።

ይጋግቡ ብሎ ተናገረ። ስለዚህ ይህን ሐዲት እናስተውለው። አሰላሙ አለይኩም። ለዛሬ ያዘጋጀሁት ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አስተያየታችሁን ጻፉልኝ። ሰላም ሁኑልኝ።